ጥያቄው ምንድን ነው የሚለው፣ በራእይ መጽሐፍ ምዕራፍ አምስት መሰረት መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ሲል እዚህ ላይ በዙፋኑ ላይ የተቀመጠ መጽሐፉን የያዘ እና ወሳጁ መጽሐፉን ወሰደ የተባለው ወይም የመጽሐፉ ሰጪና ተቀባይ እንዳለው እንዳለ ነው የሚያሳየው እና በዚህ ቃል ብዙ ሰዎች ሁለት አካላት እንዳለ አያሳይም ወይ የሚል ጥያቄ ያቀርባሉ ነው የሚለው። እዚያ ላይ ነው የምንሄደው። እስኪ ክፍሉ ምን እንደሚል እንመልከት። ጥያቄውን ለአንብብላችሁ። እና ከዛ ጥቅሱን አነበዋለሁ ጥያቄው ምንድን ነው የሚለው በራእይ መጽሐፍ ምዕራፍ አምስት መሰረት መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው ሲል እዚህ ላይ በዙፋኑ ላይ የተቀመጠ መጽሐፉን የያዘ እና ወሳጁ መጽሐፉን ወሰደ የተባለው ወይም የመጽሐፉ ሰጭና ተቀባይ እንዳለ ነው የሚያሳየው እና በዚህ ቃል ብዙ ሰዎች ሁለት አካላት እንዳለ አያሳይም ወይ የሚል ጥያቄ ያቀርባሉ ነው የሚለው። እዛ ላይ ነው የምንሄደው። እስኪ ክፍሉ ምን እንደሚል እንመልከት። ራእይ ምዕራፍ ምዕራፍ አምስት ነው። ከቁጥር አንድ ጀምሬ እስከ ስምንት ለስ ነው ቶሎ ቶሎ አነብዋለሁ። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈ ሰባት ማዕተም የተዘጋ መጽሐፍ አየሁ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። በሰማይ የለም፣ በምድር የለም፣ ከምድር በታች የለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስሁ። ከሽማግሌዎቹም አንዱ አታልቀስ እነሆ ከይሁዳ ነገር የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማተሞች ይፈታ ዘንድ ድል ነስቷል አለ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎቹ መካከል እንደ ታረደ በግ ቆሞ አየሁ፣ ሰባት ቀንዶችና ሰባት ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል እግዚአብሔር ይመስገን በዚህ ክፍል ላይ መጀመሪያ ልናስተውለው የሚገባን ነገር ክፍሉ የሚያሳየው ሊትራል የሆነ ሁሉንም ነገር ይሄ ምንድን ነው የቁም ትርጉሞችን የያዘ ክፍል ነው ወይ የቁም ክፍሎችን የያዘ ነው ብሎ የሚያስቡ ሰዎች ስለ ሁለት አካል ነው የሚያወራው ብለው ይከራከራሉ። ነገር ግን እነዚሁ እነዚሁ ሰዎችም ሆነ እኛ ሁላችን ይሄ ነገር የቁም ትርጉም ነው ያለው ከተባለ ለምሳሌ በዚህ ክፍል ላይ በሰማይ ቢሆን በምድር ቢሆን ከምድርም በታች መጽሐፉን ሊከፍት ማንም አልቻለ። አብ ለምንድን ነው ያልቻለ? መንፈስ ቅዱስ ስለ ምንድን ያልቻለ? እነኚህ የተለያዩ አካላቶች ለምን ነው ያልቻለ? ማንም ነው ያልተቻለው። ስለዚህ አብ መክፈት አይችልም ነበር ማለት ነው። መንፈስ ቅዱስ አይከፍትም መክፈት አይችልም ማለት ነው። ማንም ሊከፍት ስላልቻለ ነው ወደ አንድ ከፋቼ ተኬደው ይላል። ስለዚህ ወደ ሊትራል ትርጉም ስንሄድ አንደኛው የምናነሳው ጥያቄ ይሆናል። ሁለተኛው ጥያቄ ሰባት ቀንዶች ነበሩት ይላል። ኢየሱስ ክርስቶስ ሊትራሊ ሰባት ቀንዶች አሉት ማለት ነው? አይ እሱ መንፈሳዊ ነው። ታዲያ ቀንዶቹ መንፈሳዊ ሆኖ ሌላው ትርጉም ሊትራል የሚሆነው በምን ምን? ከዛ ደግሞ ይቀጥልና ሰባት ዓይኖችም ነበሩት ይላል። ኢየሱስ ክርስቶስ ሰባት ዓይኖች እን ያሉት ነው? እሱ መንፈሳዊ ነው ትርጉም ታዲያ መንፈሳዊ ሆኖ እንዴት ነው የተወሰኑ ክፍሎች ብቻ ይጥራል የሚሆኑት? ከዛ ሲቀጥልና በጉን እንደ ታረደ በግ ቆሞ አየሁት ይላል። የታረደ በግ ኢየሱስ ክርስቶስ የታረደ በግ ሆኖ የታየው መቼ ነው? መቼ ነው ኢየሱስ የታረደው? ሊትራሊ ምንወስድ ከሆነ ኢየሱስ ክርስቶስ ሰማይ ከሄደ በኋላ ለምንድን ነው የታረደው? የታረደበት ምክንያት ምንድን ነው? ሰማይ ከሄደ በኋላ እዛ ከሄደ በኋላ የታረደው ካለ የታረደ በግ ከሆነ ደግሞ በሰማይ ያለው የታረደ በግ እንዴት አድርጎ ነው መጽሐፍ የሚወስደው እንዴ ነው እንዴት ነው የሚሄደው? ምክንያቱም መጥቶም ይላል የታረደ በግ ወይ ይባቃቃል። መንቀሳቀስ ከቻለ ያው መጥ የታረደ ነገር መንቀሳቀስ የሚችል ነው ከተባለ እንኳን ይባቃቃል እንጂ ወዴት ነው ይሄ። እዚህ ክፍል ላይ የምናየው ሐሳብ በሙሉ ሊትራል አይደለም። በቀኝ እጁ ይላል። በዙፋኑ ከተቀመጠው በቀኝ እጁ ይላል እግዚአብሔር ምን ምን እግዚአብሔር ቀኝና ግራ አለ? የእግዚአብሔር እጅ ምንድነው? መጽሐፍ ቅዱስ ቀኝ ሲል ስለምንድን ነው የሚያወራው? የእግዚአብሔር እጅ ሲባል ምንድነው? የእግዚአብሔር እጅ? የእግዚአብሔር እጅ ማለት ይሄ እኛ እንደምናስበው አይነት እኛ ያሉት አይነት እጅ ነው፣ አምስት ጣቶች አሉት ምናምን አይደለም። የእግዚአብሔር እጅ ስንል ምን ማለት እንደሆነ መጀመሪያ ያኔ፣ ከዛ ሌሎቹን አንድ በአንድ እያየናቸው እንመጣለን። ይህንን የእግዚአብሔር እጅ ስንል ስለምን እያወራን እንደሆነ ለማሳየት ህዝቅኤል መጽሐፍ ላይ አንድ ቃል አነባለሁ። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ሆኖ እጁ ሌላ ነገር ሊሆን አይችልም። እጁ ሊትራል ሊሆን አይችልም። መንፈስ የሆነ እግዚአብሔር ሊትራል የሆኑ እጆች ሊኖሩት አይችሉም። ምን ማለት ነው ግን የሚለውን ነገር መጽሐፍ ቅዱስ እራሱ የሚነግረን ነገር አነብላቸዋለሁ ሕዝቅኤል መጽሐፍ ላይ ምዕራፍ አንድ ቁጥር አንድ ሕዝቅኤል ይቅርታ ሕዝቅኤል ምዕራፍ ስምንት ቁጥር አንድ ላይ በስድስተኛው ዓመት በስድስተኛው ወር ከወሩም በአምስተኛው ቀን በቤቴ ተቀምጬ ሳለው የይሁዳም ሽማግሌዎች በፊቴ ተቀምጠው ሳሉ፣ በዚያ የጌታ የእግዚአብሔር እጅ በላይ ወደቀች። የጌታ የእግዚአብሔር እጅ በላይ ወደቀች ይላል። ምን ማለት ነው? ሊትራሊ እግዚአብሔር አንደኛው እጁ በሕዝቅኤል ዘመን ወድቆ አሁን መሬት ላይ ነው ያለው። እግዚአብሔር ሰማይ ላይ አንድ እጅ ብቻ ነው ያለው ማለት ነው? አይደለም። የእግዚአብሔር እጅ ማለት ምን ማለት ነው? በሕዝቅኤል ምዕራፍ 11 ቁጥር አምስት ቅድም እንዳልኳችሁ የእግዚአብሔርን ቃል ይተረጉምልን ራሱ የእግዚአብሔር ቃል ነው። አንደኛው ክፍል ላይ የተነገረውን ነገር ሌላኛው የእግዚአብሔር ቃል በሌላኛው ክፍል ይተረጉማል። በዚህኛው ክፍል ላይ ግን እዛው ሕዝቅኤል ላይ ነው ትርጉሙ የተሰጠው። ሕዝቅኤል መጽሐፍ ምዕራፍ አስራ አንድ ቁጥር አምስት ላይ ሕዝቅኤል ምን ይለዋል? የእግዚአብሔር እጅ ወደቀብኝ ብሎ በምዕራፍ ስምንት የነገረንን በምዕራፍ አስራ አንድ ቁጥር አምስት ላይ የእግዚአብሔር መንፈስ ወደቀብኝ፣ እንዲህም አለኝ፣ እግዚአብሔር እንዲል አለ ብለህ ተናገረ። የእስራኤል ቤት ሆይ ይህን ነገ ተናግራችኋል፣ እኔንም የልባችሁን ሐሳብ አውቃለሁ ይላል። የእግዚአብሔር እጅ ወደቀብኝ ማለት የእግዚአብሔር መንፈስ ማለት ነው እንጂ የሆነ ግራኛው ወይም ቀኝው እጁ በስኬል ዘመን ወድቋል፣ ማለት አይደለም። እዚህ የእግዚአብሔር እጅ ምክንያት መንፈስ ለሆነ እግዚአብሔር እጁም መንፈስ ነው፣ ጣቱም መንፈስ ነው። ማቴዎስ ወንጌል ምዕራፍ አስራ ሁለት ሀያ ስምንትን እና ሉቃስ ወንጌል ምዕራፍ አስራ አንድ ቁጥር ሀያን ማየት ትችላላችሁ። የእግዚአብሔር ጣት ማለት የእግዚአብሔር መንፈስ ማለት ነው። የእግዚአብሔር እጅ ማለት የእግዚአብሔር መንፈስ ማለት ነው። አይተረጎም ሊትራሊ አይተረጎምም ማለት ነው። የእግዚአብሔርን መንፈስ ለማመልከት ነው የምንነጋገረው ማለት ነው። እዚህ ቦታ ላይ የምናየው የታረደው በግ ነው። የታረደው በግ የሚነግረን አንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ፋሲካችን ክርስቶስ ታርዷል ይላል። ይሄ ክፍል የሚነግረን ኢየሱስ ክርስቶስ በምድር ላይ በመስቀል ላይ ሆኖ የሰራውን ስራ የሚያሳይ ክርስቶስ ታረደልን የምንለው በመስቀል ላይ ምክንያቱም በቆራሲያስ መጽሐፍ ምዕራፍ ሁለት ላይ እንደዚህ ይላል። እግዚአብሔር ቃል እዛ መስቀል ላይ የተሰራልን ስራ ነው። ሐዋርያው በራይ እንዲያ ምንድነው የተሰራው እዛ መስቀል ላይ የሚለውን ነገር ነው እየተፈታልን ያለው እዛ ጋር እየተፈታ ነገር አለ እዛ ጋር ድል ሊነሳ ማንም ድል ሊነሳ ያቸው በሰማይ ያለው ወይም በምድር ከምድር በታች ማንም ድል ሊነሳው ያልቻለውን ነገር እዛ መስቀል ላይ ክርስቶስ በመታረድ ያደረገልንን የድል ዜና የሚያበስር ነው። ቆላሲያስ መጽሐፍ ምዕራፍ ሁለት ቁጥር አስራ አራት ላይ ብታነቡ ይላል በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዳ ጽፈት ደመሰሰውልና እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጽ አሳያቸው ይላል። ስለዚህ ኢየሱስ ክርስቶስ ድል ያደረገው የት ነው? መስቀል ላይ ነው። መስቀል ላይ ነው። ስለዚህ እዚህ ቦታ ላይ በመስቀል ላይ ድል አድርጓል ጌታ ኢየሱስ ድል ነስቷል ይላል። እዚህም ላይ ስታዩት ማተሙን ይፈታ ዘንድ ድል ነስቷል። የት ነው ድል የነሳው? መስቀል ላይ ነው ድል የነሳው። ስለዚህ ኢየሱስ ክርስቶስ መስቀል ላይ ታረደልን። እዛ በመታረድ ስለወሰደው መጽሐፍ ነው የምንናገረው። ስለ ርክክቦች ሳይሆን የምናገረው ያለ ነው፣ በመታረድ ስለ ተወሰደ መጽሐፍ ነው የምንናገረው። ይህንን ውለታ ነው ሰው የነሳው፣ አንደኛው አካል ከሌላኛው አካል ሳይሆን ራሱ እግዚአብሔር በስጋ ተገልጦ በስጋው ሰውነት በመታረዱ የተወሰደ መጽሐፍ አለ። በዚህ ክፍል ላይ እንደተጠቀሰው በጉ መጽሐፉን የወሰደው እንዴት ሆኖ ነው? ታርዶ ነው። ስለዚህ ክፍሉን ቃል በቃል ለመውሰድ ወይም መንፈሳዊ ይዘቱን ለመውሰድ አንችን እግዚአብሔር ይመስገን በጉ የታረደበትን ቦታ ስለምናውቅ፣ ክርስቶስ ፋሲካችን ሆኖ ታርደዋል ተብሎ በአንደኛ ቆሮንቶስ ምዕራፍ አምስት ቁጥር ሰባት ላይ ተጽፏል። ስለዚህ በዙፋኑ ላይ የተቀመጠውና እንደ ታረደ በግ የተቆመው የተለያዩ አካላት ቢሆኑ ኖሮ ደግሞ ምንድነው የሚሆነው? በራእይ መጽሐፍ ምዕራፍ አምስት ላይ በዙፋኑ ላይ የተቀመጠው ራሱ ኢየሱስ እንደሆነ ታያላለ እዛ ራእይ መጽሐፍ ምዕራፍ ሀያ አንድ ላይ ብትሄዱ በዙፋኑ ላይ የተቀመጠው ቁጥር አምስት ላይ እነሆ ሁሉን አዲስ አደርጋዋለሁ አለ ለእኔም ለኔም እነዚህ ቃሎች የታመኑና እውነተኛዎች ናቸው። መጽሐፍ አለኝ አለኝም፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ሕይወትን ውኃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ይሄ የህይወቱን ውሃ እሰጣለሁ ያለው ኢየሱስ መሆኑ በዮሐንስ ወንጌል ምዕራፍ 4 ላይ ተጽፏል ኢየሱስ በዙፋኑ ላይ የተቀመጠው እራሱ ነገር ግን በመስቀል ላይ በሚሞትበት ጊዜ በመስቀል ላይ በሚሞትበት ጊዜ ለመጀመሪያ ጊዜ ሰውነትና መለኮት ተለያየ እስቲል ግን እሱ በስጋው ሰውነት ቢሞትም በዙፋኑ ግን አለ ነው ራዩ የሚያሳየው ዙፋኑ ባዶ ነው ማለት አለ አንዳንድ ሰዎች እንደሚያስቡት አምላካችን ኢየሱስ ክርስቶስ ሞተ ስንል በስጋው ነው የሞተው፣ በስጋው ነው እንጂ የታረደው በአምላክነቱ ወይም በእግዚአብሔርነቱ ስቲል በዙፋን ላይ ነበረ ማለት። ዙፋኑ ባዶ ነው ማለት አለ። የሞተው በስጋ ነው እንጂ አምላክነቱ ስቲል ኢየሱስ ክርስቶስ በዙፋን ነው ያለው። እዚ እዚያ ጋር የሚያሳየን የመለኮትንና የሰውነትን በመስቀል ሞት በታረደ ጊዜ አምላክነትና አምላክነትም ሰውነትም አይደለም የሞተው የሞተው ሰውነቱ አምላክነቱ ግን በዙፋኑ ላይ አለ የሚለውን ብቻ ነው የሚያሳየው፣ ሁለት አካላትን የሚያሳይ አይደለም። በነገራችን ላይ ሁል ጊዜ ስንናገር ማስተዋል ያለብን ኢየሱስ ክርስቶስ ሰውም አምላክም ነው ስንል አምላክነትና ሰውነት የሚለው ነገር ግልጽ ልዩነት እንዳለው ማወቅ አለብን። አምላክነትና ሰውነቱ በአንድ አካል ነው እንጂ ኢየሱስ ክርስቶስ ሰውነቱና አምላክነቱ የሚቀላቀል አይደለም። ስለዚህ ሞተ ሲባል ሰውነቱ ነው እንጂ የሞተው አምላክነቱም ሰውነቱም አይደለም የሞተው ስለዚህ ነው መጽሐፍ ቅዱስ በስጋ ሞተ የሚለው ኢየሱስ ክርስቶስ አብም ወልድም ነው በሰውነቱ ወልድ ነው በአምላክነቱ ደግሞ አብ ነው በሚሞትበት ጊዜ ግን ወልድ ሞቷል ልጅነቱ ሞቷል የእግዚአብሔር ልጅ ሞቷል በአምላክነቱ በእግዚአብሔርነቱ ወይም በአብነቱ ግን በዙፋኑ ላይ መኖሩን የሚያሳይ ነው የራእይ መጽሐፍ ሀሳብ ማለት ነው። ስለዚህ በመታረድ ስለተወሰደ መጽሐፍ እንጂ የምንነጋገረው ስለ ርክክብ አደለም የምናወረው። የሆነ ፊዚካል ቦዲ መጥቶ ከሌላ ፊዚካል ቦዲ ስለ መውሰድ አደለም የምናወረው። በዛ ሴን ስከሄድን አብ መጽሐፍ ያለውና እግዚአብሔር ወልድ መጽሐፍ ያለ እግዚአብሔር አብ መጽሐፍ ያላቸው እግዚአብሔር ወልድ ደግሞ መጽሐፍ የሚቀበሉ ሊሆኑ አይችሉም። ምክንያቱም ሁለቱም እኩል ስልጣን ያላቸው ሁለቱም እኩል ነገር ፖሰስ የሚያደርጉ ናቸው። እንጂ እግዚአብሔር አብ መጽሐፍ ያለው እግዚአብሔር ወልድ መጽሐፍ የሌላቸው መጽሐፍ ተቀባይ ሊሆኑ አይችሉም። አምላክ ከአምላክ ራሱ ጋር የሌለ መጽሐፍ ከሌላ መጽሐፍ ካለው አካል የሚቀበልበት ሁኔታ ትክክል አይመጣም። መለኮት ከመለኮት ምን ይወስዳል? የኛው መለኮት የኛው መለኮት ሆኖ መለኮት ከመለኮት የሚወስደው ነገር ሊኖረው አይችልም። አብና ወልድ እኩል አካላት ናቸው ከተባለ በኋላ አብ መጽሐፍ ያለው ወልድ መጽሐፍ የሌለው ከሆነ እኩል አንደኛው መጽሐፍ አላቸው ሌላኛው መጽሐፍ የላቸው ትክክል አይመጣም ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ሁለቱንም አስፔክት በዘካርያስ መጽሐፍ ምዕራፍ ስድስት ላይ እንደተጻፈው ሁለት ገጽታ ያለው አምላክ እንደሆነ በመታረዱ መጽሐፉን እንደወሰደ በስጋው የሞተ ቢሆንም በአምላክነቱ ግን እስቲል በዙፋኑ እንዳለ የሚያሳይ በምድር በመስቀል ላይ ክርስቶስ በታረደበት ጊዜ የተከናወነውን ትልቅ ታሪክ ነው ለሐዋርያው ዮሐንስ በራእይ መልክ እየተገለጸለት ያለው ማለት ነው። ዘካርያስ መጽሐፍ ምዕራፍ 6 ቁጥር 13 ላይ እሱ የእግዚአብሔርን መቅደስ ይሰራል፣ ክብርን ይሸከማል፣ በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ተቀምጦ ካህን ይሆናል፣ በዙፋኑም ላይ ተቀምጦ ይነግሳል፣ በዙፋኑም ላይ ካህን ይሆናል የሰላምም ምክር በሁለቱ መካከል ይሆናል ይላል። አያችሁ፣ በሁለቱ መካከል ማለት ምንድን ነው? በንጉስነቱ እና በካህንነቱ መካከል ማለት ሁለቱንም እራሱ ነው። በዙፋኑ ላይ ተቀምጦ የሚነግሰውም እሱ ነው። በዙፋኑም ላይ ካህን የሚሆነው እሱ ነው። ንጉስም ካህን ነው። የሰላም ምክር በሁለቱ በንጉስነቱና በአውላክነቱ መካከል ያለው ሁለት ገጽታ በሁለቱ መካከል የሰላም ምክር ይሆናል ግን ማን ነው በዙፋን ላይ የተቀመጠ ራሱ ማን ነው ካህን የሆነው በዙፋኑ ላይ ራሱ ነው ካህንም ንጉስም ነው ሁለት የምንለው ይህንን የሁለቱ የእሱን ሁለቱን ገጽታ ነው የምንነቱን ገጽታ የንጉስነቱንና የካህነቱ ገጽታ ምን ይባላል ሁለቱ ይባላል በሁለቱ መካከል በምንና በምን መካከል በንጉስነቱና በካህንነቱ መካከል ነው ምናየው ንጉሱ ማን ነው ራሱ ነው ካህኑ ማን ነው? ራሱ ነው። ግን ሁለት ገጽታ ነው። አብነቱ ንጉስነቱ ነው። ወልድነቱ ደግሞ ካህንነቱ ነው። ኢየሱስ አብም ወልድም ነው እንላለን። ንጉስም ነው ካህንም ነው። እነዚህ ነገሮች ሁለት ናቸው። ሁለት ገጽታ ናቸው። የአንዱ ኢየሱስ ሁለት ገጽታ ምንነቱና ምንነቱ ንጉስነቱና ካህንነቱ በግልጽ ቃል ሁለት። በሁለቱ መካከል ይሆናል ነው። የሰላም ምክር በሁለቱ መካከል ይሆናል ነው። በካህንነቱ እና በንጉስነቱ መካከል የሚካሄድ ነገር ነው እንጂ በሁለት አካላት መካከል የሚደረግ ነገር አይደለም። ስለዚህ ይሄ የመስቀሉን ስራ እንድናከብር የመስቀሉን ስራ ድንቅና ግሩም መሆኑ በዛ በመስቀል ላይ ክርስቶስ በሚታረድበት ጊዜ የተሰራውን ስራ የሚያሳይ ነው እንጂ በአካላት መካከል የሚደረግ ወይም ሰማይ ላይ የተካሄደ አንድ ትዕይንት አይደለም። ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ የሚያሳይ ለሐዋርያው ጳውሎስ በራእይ መልክ እንዲያዩ የተደረገ ነገር ነው። ክሮስ ማለት ነው። መስቀል ላይ ነው የተሰራ። ክርስቶስ ታርዶ በአምላክነቱ ግን በዙፋኑ ላይ በመታረድ መጽሐፉን ወሰደ። የምን መጽሐፍ? ይሄ ሁሉ በጣም የብዙ አይነት በእኛ ላይ የተጻፈ የዕዳ ጽህፈት ያለበት ብዙ አይነት ነገር ያለበትን መጽሐፍ ሌሎችን ሌሎችንም የሚያካትት መጽሐፍ ተወሰደልን። በምን ተወሰደልን? በክርስቶስ መታረድ ተወሰደ። ማንም ሊፈታው ያልቻለው በሰማይም ቢሆን ያልተገኘ ከምድርም በምድርም ያልተገኘ ከምድርም በታች ማንም ሊፈታው ያልቻለው ነገር ኢየሱስ ክርስቶስ በቀራንዮ መስቀል ላይ ፈታው። ይህንን የሚያሳይ ሀሳብ ነው እንጂ የሁለት የተለያዩ አካላትን የሚያሳይ አይደለም። ይህንን የሚያስቡ ሰዎች ምንድ ነው ችግራቸው? ይሄ ጉዳይ እየተከናወነው ኢየሱስ ካረገ በኋላ ሰማይ ላይ የታረደ ይመስላቸዋል። ከዛ ነው የሚነሳው። ኖ፣ ይሄ ጉዳይ የሚያሳየው መስቀል ላይ ነው። ኢየሱስ መስቀል ላይ የሚያሳይ ከሆነ መስቀል ላይ ከየት ወደ የት ሄደ? ሊትራሊ ከሆነ ምን? መስቀል ላይ እኮ ተጨነቀረ እንጂ መስቀል ላይ እኮ የሚንቀሳቀስበት ቦታ አልኳለ። መስቀል ስቃይ ያየበት ቦታ ነው። መስቀል ላይ ለእኔና ለእናንተ አጎን ያደረገበት ቦታ ነው፣ የተሰቃየበት ቦታ ነው፣ ደሙን ያፈሰሰበት ቦታ ነው፣ የመጨረሻውን ስጦታ የሰጠን ቦታ ነው። መስቀል ላይ እንጂ የሚንሸራሸርበት ከአንዱ ቦታ ወደ አንዱ ቦታ መጽሐፍ ለመቀበል የሚንሸራሸርበት ቦታ አይደለም። መስቀል ላይ ግን በዛ ሰዓት ላይ በመንፈሳዊው ሪሊም ውስጥ ግን ሲካሄድ የነበረው ነገር ይሄ ነው። ኢየሱስ መጽሐፍ እየወሰደ ነበር። በዛ ሰዓት ተሰቅሎ መጽሐፍ እየወሰደ ነበር። ማንም ሊፈታ ያልቻለ ማኅተም እየፈታ ነበር። ምንም እንኳን በስጋው ሰውነት የታረደ የሞተ ቢሆንም እስቲል ግን በአምላክነቱ በጌትነቱ፣ በእግዚአብሔርነቱ ግን ከዙፋኑ ላይ እንዳለቀቀ ለማሳየት ነው። በዙፋኑም ላይ ተቀማጭ የነበረ የሚለን እንጂ ስለ ሁለት የተለያዩ አካላት የሚያሳየን አይደለም ማለት ነው። ስለ ሁለት የተለያዩ አካላት ያሳያል የሚሉ ሰዎች እነዚህን አሁን ቅድም ያሳየዋቸውን ሀሳቦች በሙሉ በሊትራል ሴንሱ አምጥተው ሊያሳዩን ይገባል። ያንን ደግሞ ማድረግ የሚቻል አይደለም። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በዚህ ጨርሳለሁ። ያደርጋ